እግዚአብሔር ምንሽ ነው? ዳኛሽ ስለሆነ ስሟ ከዚህ ቀን ጀምሮ ኤልዳና ብያታለሁ። እግዚአብሔር ፈርዶልኛል በይ፣ እግዚአብሔር ፈርዶልኛል። እግዚአብሔር ዳኛዬ ነው በይ፣ እግዚአብሔር ዳኛዬ ነው። ያልጠበቀችው ድንገታዊ የመሬት ካርታ ውድጃ ሲገባ አየሁኝ። ከማግባትሽ በፊት ሄርኩኝ፣ ግን የትዳር ጭንገፋ አየሁኝ። እየሰማሽ ነው። የሆነ የተገደበ ትዳር ያለው ምንድን ነው? ሸሸሽ፣ ብቻሽን ያሳደግሻት። ዛሬ ግን የዲቦራ ቅባት ያገኛታል። መንፈስ አለም ወደኋላ ወሰደኝና አየው። እሱን ስመለከተው ጨለማ፣ ታውቂያለሽ፣ ከጌታ ውጭ ሲመላለስ አየው። የሚጠጣ የሚቃም ነገር ምናምን የሚባል ነገር ታውቂያለሽ፣ አለ በእሱ ዙሪያ ያሉ ሰዎች፣ በእንደዚህ የታሰሩ ሰዎች አየውኝ። እሱን እያየው መኪና ሲንቀሳቀስ፣ ታውቂያለሽ አይደለ? ከመኪና ጋር የተያዘ ነገር አያለው፣ መኪና አለው። አሁን እግዚአብሔር ነገር ሊቀይር ነው። እስኪ እግዚአብሔር ታሪክ ይቀይር፣ አልበሉም እሱ ነው ለሰው በቅርነት ታስቢያለሽ። እውነት ነገር ግን ሰው አይቀበልሽም። ከቶ ሪጀክት ነው የሚያደርግሽ። እውነት በነበረሽ የህይወት ኤክስፒሪያንስ ላይፍ ብዙ ነገር አሳልፈሻል። ሞትም ምርጫሽም ነበረ። እውነት ነው፣ ለዚህች ልጅ ብለሽ ብዙ ነገር አልፈሻል። አሁን እግዚአብሔር ግን እያየውኝ ነው። አንዳንድ ሰው ከቀበሌ ቤት እየወጣ ነው። የአንቺን ቤተሰብ ሳይ፣ የአንቺ ቤተሰብ እንዲህ ሲገፉሽ ነው ማየው። እውነት ነው። አያስጠጉሽም እውነት። ይህን ጌታ መቼ ነው ያገኘሽው? 2016 2016፣ አዎ። ወደ ኋላ በደንብ ልመልስልሽ። ወደ ኋላ ስመለስ ይሄ እሚዞር እሚጨፍርበት ጭፈራ ቤት ናይት ክለብ፣ ናይት ክለብ ታውቂዋለሽ አይደለ? አዎ። እግዚአብሔር ከማይመስል መንገድ ጠርቶሻል። ኦፍ ኮርስ በትክክል ታውቂዋለሽ። ዛሬ እግዚአብሔር እንደዚህ ያደርጋል። አሜን ኢየሱስ። ከምረበዳ የጠራ ጌታ ዛሬ ያስመልጥሃል። ኢየሱስ ሃሌሉያ። መንፈስ ዓለም ላይ አንቺን እየተመለከትኩኝ ይህንን ይሄ ሰዎች እንደ ናይት ክለብ የሚጨፍሩበትን ቦታ ወይም የሚያመሹበት ከስራ መልስ ስጋዊ ነገራቸውን ለማስደሰት የሚቆዩበትን ቦታ ከተመለከትኩ በኋላ አንድ ሴት አየሁ። ይቺ ሴት ይ የግሮሰሪ ልበለው ወይም የሬስቶራንት አስተናጋጅ ነገር ነች። የሬስቶራንት ስለ መስተንግዶ ታውቂያለሽ አይደለም? የመስተንግዶ አስተናጋጅ ነች። እቺ ሴት መንፈስ አለም ላይ ስመለከታት ስሟ በጣም እንደ ሰላም እንደሚባለው ስሟ በጣም ቆንጆ ነው። ነገር ግን ዊችክራፍትን ከጀርባ ሆኖ የብዙዎችን ስኬት ቤትን የሚያፈርስ መንፈስ ያደረባት ሴት አለች። እግዚአብሔር እግዚአብሔር ይህንን መንፈስ ዛሬ ይቀጣለው ይለኛል። አሜን ይቀጣ ይቀጣ። ለዘለ ዓለም ስለ ሁለት ነገር አወራሻለሁ። አንደኛ ስለ ሰርክ ዓለም አወራሻለሁ። ይህንን መንፈስ አሁን እግዚአብሔር መምታት አለበት። አሜን። የኢትዮጵያ ሰሜን ሀገር እየሄደ ጨንገፋን፣ ጨለማን እያሰራ የብዙዎችን በረከት የሚበላ ይኸው፣ በደንብ ስምኝ። አሁን አንቺ ጸጉር አለሽ አይደለ? ግን ጸጉርሽ መሀል ላይ እንዲበላሽ በአንድ በኩል እያሳከከ ጸጉርሽ እንዲነቃቀል የሚያደርግ እውነት የተቀየው በእጃቸው መድኃኒት አሰርቶ ነው። ግንባሯን እዚህ ጸጉሯ ይዳሰሱ እውነት። እግዚአብሔር ግን ከዚህ ሰዓት ጀምሮ ነገሯን አስለቅቃለሁ ይለኛል። አሜ አሜ። ጸጉሬ ባይዘው እንደዚህ አልነበረም። በጣም ደብሮኝ ተቆርጆ ነው። ደብሮሽ አስተልቆሽ። አው ይሄ ላይፌ እንደዚህ አልነበረም። ከዛ ከጭለማ ላይፍ ነው። በሞትና በአንድ እርምጃና በሞት መሀል አንድ እርምጃ ነበረች የቀረችው። እና እግዚአብሔር መልካም ነው። የተናገረውን ቃል እሱ ይፈጽማል። ቅድም ወንድሜ መዝሙር ሲዘምር እኔን የሚነካ መዝሙር ነው የዘመረውና እግዚአብሔር ይባርክ። አሜን። እና ጸጉሬ በቃ አሪፍ ነበር፣ እንደዛ አልነበረችም። አስጠልቶች ነ ነው አስጠልቶኝ አስወገድኩት። አያችሁ፣ የቅናት ስፒሪት አለ። አሁን ግን እኔም ጻልይለሽ ሞክረሽ ያልተሳካ ያ በር ይከፈታል። አሜን፣ አሜን። ማጋጣፍ በያንዳንዱ በእያንዳንዱ ጎዳናሽ በእያንዳንዱ እርምጃሽ ብሎክ ብሎክ እየሆነ ነው፣ ነገሮች እየተበላሹ እውነት ዛሬ መጸልይልሽ፣ አንደኛ እግዚአብሔር እንዲበላ ተላይ በንግድ ባርካታለሁ። አሜን። ሁለት ደግሞ እግዚአብሔር መንፈስ እንደዚህ ለኛል አገልጋይ አደርጋታለሁ። አሜን። ዘሮችሽን ከጨለማ የምትናጠቂበት ጊዜ ይሆናል። አሜን። ኢየሱስ። ሃሌሉያ። አሜን። ኢየሱስ። በደንብ ስሚ፣ ወደ ጌታ ባታመልጪ ኑሮ ትሞቺ ነበር፣ በማይታወቅ በሽታ ጠላት አርጎ እውነት እውነት የወጣውን አዋጅ ነው ያየሁት። ያለው እውነት ነው። እግዚአብሔር ግን አትሞትም አለኝ። አሜን። ከአንድ ሁለት ይጃለው አረብ ሀገር ሄደሽ እንት ነው? አዎ። ከዛ በኋላ ነገሮች ሁሉ በቃ ተዘጋጉ። አሁን በደም ሞክራ ሞክራ እምቢ አላት። በር አሁን ሊከፈት ነው። አሜን፣ አሜን። ልንገራችሁ፣ እሷ ሄደች፣ በረከቷን በላ ይዛ የመጣችው ነገር የለም። እውነት ነገሩ ዜሮ ሆነ። እውነት ዛሬ መባረክሽ ኢትዮጵያ ውስጥ የውበት ሳሎን ታውቂያለሽ? አዎ። የሴቶቹ ውበት ሳሎን የሚባለው እግዚአብሔር እሱን አንድ እንድትከፍቺ ፈቃዱ ነው። አሜን አሜን። ገብቶሻል? ሁለት ደግሞ ይኸው ወደ አውሮፓ ቱርክ፣ አውሮፓ ውስጥ አይደለ ያለችው ቱርክ? ምድር ቱርኩ ምድር በቅርብ ጊዜ ትሄጃለሽ። አሜን አሳድሺ። አሜን የምትሄጂበት አቅጣጫ ደግሞ እግዚአብሔር እኔ አዘጋጅቻለሁ ይልሻል ነገርሽን እግዚአብሔር አንድ ብዬ ሰራዋለሁ። አሜን። ይህ እጅ ባዶ አይሆንም። አሜን። ይህ እጅ ባዶ አይሆንም። አሜን። ታምራታዊ ቅባት ተቀመጠበት። አሜን። ስለያከ ፍለሽማ ስለያከ ፍለሽ እ አራት ባይ ዘው ወይ እስኪ እግዚአብሔር ፈርዶልኛል በይ፣ እግዚአብሔር ፈርዶልኛል። እስኪ እግዚአብሔር ዳኛዬ ነው በይ፣ እግዚአብሔር ዳኛዬ ነው። ልናገርባት ያልጠበቀችው ድንገታዊ የመሬት ካርታ ውድጃ ሲገባ አየሁኝ። ለመራመዱ ላ አቃተኝ፣ ሰለቼኝ፣ በቃ የሆነ የሰለቼው ላይፍ ራሱ አስጠላኝ በጣም። እሱ ግን መልካም ስለሆነ ነው ያቆመው። ይኸው በሱ ኃይል ነው የቆመው። እግዚአብሔር ምስክሬ ነው። ቀጣይ ላይ ካርታውን ይዘህ ትመጣለች። አሜን ይሸተኛል፣ እያለች ከዚህ ቀን ጀምሮ የጥበብ መንፈስ፣ የእውቀት መንፈስ፣ የብልጫ መንፈስ አሜን። እግዚአብሔር ምንሽ ነው ዳኛሽ ስለሆነ ስሟ ከዚህ ቀን ጀምሮ ኤልዳና ብያታለሁ።